የኢትዮጵያ ኦርቶዶክስ ተዋሕዶ እምነት አባቶች ለእምነቷ ቤተ ክርስቲያኗ ለመጠበቅ ባላቸው ዳተኛ አቋም ምክንያት ቤተ ክርስቲያን ምእመኗ መከራ እየተቀበሉ መሪዎቿ ምቾት አንገላቷቸው። በምቾት የሚሰቃዩ የተቀመጡበት እንቅልፍ የሚወስዳቸው ጮማ በስቶ የእውነት በተቀመጡበት እንቅልፍ የሚወስዳቸው በርካቶቹ ከዚያ መካከል ለእምነቱ የሚታገል ምናምን የለም እያልኩ አይደለም። በጣም በርካቶቹ ግን በተቀመጡበት የሚያንቀላፉ ይሄ እንደ ድሮ አባቶች እንደነ ብጾ ቅዱስ አቡነ ተክለ ሃይማኖት፣ በእግር ተጉዞ በባዶ እግር ተጉዞ አገልግሎ ተራራ ወት ተወርዶ በንቤት በኩል አያውቁትም ተራራ መውጣቱም መውረዱ የትም አዲስ አበባም የሚዘገንን ብር አበል ካልተከፈለ ነቅነቅ የሚል የለም። በውጭም ለቡራኬ ከተጠሩ እንደምታውቁት ሸክም ሸክም ዶላር ካልተሰጠ ካልተሸጎጠ ብቅ ማለት የለም። ሪያሊቲው እሱ ነው። ቤተ ክርስቲያኗ የተናቀችው እውነት ለመናገር መሪ በመሪዎቿ ምክንያት ልብ አድርጉ። የዕላፋት ዝማሬ ተብሎ በቤተ ክርስቲያኗ ይዞታ በቤተ ክርስቲያኗ አደባባይ በመስቀል አደባባይ ላይ የዕላፋት ዝማሬ ማድረግ አይቻልም ብላ አዳነች አቤቤ ከልክላ ለኢትዮጵያ የመንፈስ የመለኮት ጉብኝት ቀን አሉ ኢቲቪ ሲጽፈው ፋና ሲጽፈው ዜና አይደለም የሚጽፉት። የመለኮት ጉብኝት ቀን ተብሎ ተከበር አይደለም ይሉት እኮ ራሱ። የመለኮት ጉብኝት ቀን ባለቤትና ፋና። ስቴት ሪሊጂን ተፈጥሯል ስንላችሁ የነበረው ይሄ ነው። ስቴት ሪሊጂን ተፈጥሯል። ስቴቱ የኢትዮጵያ በህግ ያልተጻፈ መንግስታዊ ሀይማኖት ኢምፖስ ተደርጓል። ማን ይመረዋል? አዳነች አበበ ሃይማኖቴ እሷ ነዋ። ማን ይመረዋል? ሽመልስ አብዲሳ ዐብይ አህመድ የፈለጋችሁትን ጥሩ፣ ብርሃኑ ጁላ፣ ማን ነው አባዱላ ገመዳ የፈለከውን ጥራ፣ ይሄ በፌዴራል ፖሊሲ ደመላሽ ወንደ ሚካኤል በል በሙሉ በሃይማኖት ተቆጣጥረውታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያን የራሷ ችግር የቤተክርስቲያኗ የመሪ አልባ የመሆን ችግር ፈትኗታል። በእስልምና በኩል ለምን ሃይማኖታችን ተነካ ብለው የሃይማኖቱን ሰዎች ተተቸን የመሪያችን ተነካ ወይም የምናከብራቸው የሃይማኖት መሪያችንን ባልተገባ መንገድ ተገለጹብን ብለው መቆጣታቸው መቆርቆራቸው ትክክል ነው፣ ትክክል ነው። እምነታቸውን ስለሚያከብሩ ነው። ለምን እምነታችሁን አከበራችሁ ሊባሉ አይገባም? ማንም በመሰለው መንገድ የእምነታቸውን በቃ የማይከተለውን እምነት ዘለፋና ትንተናውስ መግባት የለበትም። አይከተለውም፣ የእሱ አይደለም። እነሱ ይኑሩበት፣ የፈለጉትን አምልኩ። እምነት ነው እስካሉ ድረስ አንተ የራስህን ጠብቅ። አይ ችግሩ የት ጋ ነው? ሙስሊሙ ጋ ደግሞ ፈተናው ምንድን ነው? ኡስታዝ የሚባሉት ሼህ የሚባሉት ክርስቶስን ጠርተው የህያው የእግዚአብሔር ልጅን ጠርተው ባልተገባ ቃላት ሲሳደቡ አቡበከር የት ነበርክ? የት ነበርክ? አልሰማሃቸውም? ሼኮቹን አምጥተን እዚህ እናሰማ። ክርስቶስ የእግዚአብሔር ልጅ እንደሆነ ክርስቲያኖች አምናሉ። ነቢዩ መሐመድ እንዴት ይነካሉ ብለ የተቆረቆርከውን ያክል ክርስቲያኖች አምላካቸው ፈጣሪያቸው እግዚአብሔርን ለምን ትሰድባላችሁ? ብለህ በቁጣ ተቆርቁረህ ብትወጣ ሞራላዊ ነበርክ። አንተ ሼክ የምትላቸው ኡስታዝ የምትላቸው ክርስቲያኑን ሲሰድቡ ሲዘልፉ የለህም አትናገርም። ልክ ክርስቲያኑ ሲነካ ማን ነው ያጸፋ መልስ? ወይም አንተ ስትነካ አንተ የምታምነው ሲነካ ትወጣለህ ልትናገር። ነውር ነው ነውር ነው ነውር ነው። የምን ሞራል ስላለኝ ነው? አቡበከር እናንተ ስትነኩ ወጥተን ጮኸናል። እናንተ እንኳን ነቢዩን ሲናገሩ ቀርተው ቀርቶ ሊናገሩ ሲናገሩ ቀርቶ በጫማ መስጊድ ወታደር ገብቷል ብለን በአደባባይ ደሴ መተን ባህር ዳር ሂደን ጎንደር ሂደን የመራነውን ሰልፍ ታውቀዋለ። የእነሱን ስም መጥራት በሽብር ያስከስሳል እየተባለን እነ ጌታቸው ረዳን በኢቲቪ ስንሞግት ታውቃላችሁ። የሙስሊም መፍትሄ አፈላላጊ ኮሚቴዎች ታውቃላችሁ። እውነቱን እንዴት የምንጋፈጥ እንደነበረ አያችሁ የተማርነው እውነቴ ነው። የሰውን እምነት አንቋሹ አልተባል። እምነታችሁን ለማንቋሸሽ የሚመጣውን ታገሉት፣ ልክ አይደለም በሉት። አብሬ ልክ አይደለም ነው የምለው። የኛ እምነት ሲሰደብ ግን ቡራኬ ስትሰጡ ነበር፣ ብለሲን ስትሰጡ ነበር። በነገራችን ላይ ታጁ ሐሰን ታጁን በጣም ላመሰግን እፈልጋለሁ። ትላንትና ነጥሎ የተሳደበውን ሰው ሙስሊሙን ያንቋሸሸውን ሰው አወገዘ። በቃ አንቋሿል ያለውን ሰው አወገዘ። ልክ አይደለም። አል ሼኩ ሆነው ውስታዙ ነው በክርስቲያኑ ላይ ያደረጉትን ደግሞ፣ ሲልኩለት ሲያይ ደግሞ ይሄም ትክክል አይደለም፣ በሃይማኖት መጫወት ይቁም ብሎ መጣ። ሀቀኝነት ይሄ ከዚያ ውጭ ግን አሁንም ለሃይማኖታቸው ሲቆረቆሩ ለምን ትቆረቆራላችሁ ብሎ ከመጮህ ይልቅ ለሃይማኖትህ ተቆርቁረህ ዋጋ ለመክፈል መዘጋጀትህን ማሳየት ነው ሃይማኖትህን የምትጠብቀው። እናንተ ለምን እንዲህ አላችሁ አይደለም። ያንተ ሲነካ የት ነበር? ኡስታዝ ወጥቶ ሼኩ ወጥቶ እንደዛ ክርስቶስን አብጠልጥሎ ሲሰድብ የክርስቲያን ንቅናቄ ተፈጥሮ ነበር? አንድ ጳጳስ ወጥቶ እንዴት እንዲደረጋል ብለዋል? ቤተ ክርስቲያኗ የህግ ክፍል አላት። እነዛን ሼኮች እነዛን ውስታዞች ህግ ፊት ይቅረቡልን ብሎ ጠይቋል? አልጠየቀም። የእስልምና ጠቅላይ ምክር ቤት አሁን በህግ ፊት ይቅረቡልን ብሎ ጠየቀ። እንዴት ይጠይቃል? ይጠይቃል፣ ግጥም አድርጎ ሰው አልባ የሆነች ቤተ ክርስቲያንን አስተካክል። የህግ ክፍል የሚባለው አካል ሌላ ሰው ቢሆን ለመክሰስ ይጣደፍ ነበረ። የለም፣ በአደባባይ አይደል ቪዲዮ ያለው በአደባባይ አዲስ አበባ ተቀምጠው አይደለም የሚዘልፉት፣ በየአደባባይ አይደለም። የታለ የጠየቃችሁት? የቤተ ክርስቲያኗን ገድል ይዘው የቤተ ክርስቲያኗን አዋልድ መጽሐፍት ይዘው የየራሳቸውን ትርጉም እየሰጡ ቤተ ክርስቲያኗን ለማዋረድ ሲሄዱ ወጥተ ተቆርቁረዋል። እምነታችን ክብሯን የሆነ ሰው ተሳድቦ የሚቀንሰው ክብር አይደለም። የሃይማኖቱ ተከታይ ሆነ ግን አዋራጅ ነገር ሲናገሩ፣ የታለ የተቆጣው ጠቅላይ ቤተ ክህነት አላት። ምን አለ ጠቅላይ ቤተ ክህነቱ? ሲኖዶስ ምን ተናገረ? አገረ ስብከት ምን ተናገረ? ጳጳሳት ምን ተናገሩ? ሰምተው እንዳልሰሙ አይተው እንዳላዩ አዩ፣ አይደል ያለፉት ሰው። ተቋም ስላላቸው በህግ ጠየቁ፣ መዋቅር ስላላቸው ተንቀሳቀሱ። የታል ማህበረ ቅዱሳን አለ? እነ ዮናታን አክሊሉ ሲፈነጩበት አይደል የሚሉት እነ ፓስተር ዮናታን ያላፋት ዝማሬ መስቀል አደባባይ መውጣት ተከልክሎ ለሌላውኑ እንደፈለጋቸው አድርጉ ተብሎ ሲፈቀድ በዚህ ቁጭት የተናገራል። መስቀል አደባባይ ላይ እንዴት እንከለከላለን? ያሉት ፓትሪያርኩ አቡነ ማትያስ እንደዛ ነው ያሉት። ቦሌ መድኃኒዓለም ወስደው እንዲያውም ግቢ ውስጥ ይሻላል አሉ። አየህ ሽንፈት ላለማመን እህሳ መስቀል አደባባዩን ለቀህ ቦሌ መድኃኒዓለም ግቢ ውስጥ ታጠራለህ፣ ፈሪሁላ